አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአረብ ሚዲያ ቤተሰቦች እንደናችሁ? ከኔ ጋር ሰላም ነኝ፣ አልሐምዱሊላ። ዛሬ ደግሞ የምገኘው በውቢቷ መቅደላ ማሻ አሮጌው መናኸሪያ አክሲዮኑ ጫፍ ላይ ነው ማለት ነው፣ ሶስተኛው ፎቅ ላይ ነው። እንደምታውቁት የአሁን የምገኘው ማለት ነው። ውድ የአረብ ሚዲያ ቤተሰቦች፣ ያው ውቢቷ መቅደላ ማሻ ከተማ እንደምታውቁት በጣም ሰፊ ናት። በዚህ በሱ በተገኝ የሚታያችሁ ማለት ነው አሁን የቱ ጋና ያለው ቃላችሁኝ አክሲዮን ውጫ ፍሬ ፎቅ ላይ ነው ማለት ነው ያለሁት በዚህ በስተግራ ደግሞ በዚህ እንሰኞ ገበያ ው ስድስት ገበያ ያው ታውቁ እና አሮጌው መናኸሪያ ላይ ያለው አክሲዮን ምን ላይ ደርሷል ለምትሉ ቤተሰቦቼ ያው ሶስተኛ ፎቅ ላይ ደርሷል ማለት ነው። አሁን ያለነው ጫፍ ላይ ነው። ወደ ሁለተኛ ፎቅ እና ወዲ ግራውንድ ወዲ ተጅደን እስከ መጨረሻው አብራችሁ ቆዩ። ቻናሉ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ከወ ጀምሩት ማለት ነው። እስከ መጨረሻ አብራችሁ ቆዩ። ቤተሰቦች የመጣሁት እንግዲህ ይሁን ቤተሰቦች፣ ማሻ ከተማ ሰፋቷ እንዴ መጣው። ስለዚህ በጣም የምታምር ቆንጅዬ የከተማ ሆናለች ማለት ነው። በዚህ የሚታያችሁ ወደ ፊት ማለት ነው ያው ሙሉ ከተማው ተምሩ ሙሉ ከተማው ላይ የሚታያችሁ ማለት ነው እስከ ሃይ ስኩል ሰፈር፣ እስከ ድሬ ፈርጌ፣ እስከ ሙያና ቴክኒክ በዚህ ዋልካ ሰፈር ነው ማለት ነው። ቴሌው ላይ ያለው ቴሌው ስር ላይ ያለው አክሲዮን ነው አሁን የሚገኘው ማለት ነው። ጫፍ ሶስተኛው ላይ ነው ማለት ነው። እዚህ አክሲዮን ላይ መሸጥ መግዛት ለምትፈልጉ ስልክ ቁጥር አስቀምጥላቸዋለሁ ማለት ነው። የሚሸጥማ ያለ መግዛት ከፈለጋችሁ፣ ወደታች ደግሞ ስራ መስራት ምላ ከፈለጋችሁ ቤተሰቦች እስከ ግራውንዱ ያለውን ክላስ 54 54 ክላስ አለው ማለት ነው። ግራውንድ ላይ 54 ክላስ አለ። አንደኛ ክፍል ላይ ደግሞ ከ54 ክላስ በላይ ያለ ስራ መስራት ለምትፈልጉ ያው የተቀደያችሁ መስራት የምትፈልጉ ትችላላችሁ ማለት ነው። ይሄ ወደታች ደግሞ የሚታያችሁ ማለት ነው። መገናኛ ምቅ ይባላል ማለት ነው። ወደ መውጫ ያለው አክሲዮን ነው። እንደምታውቁት እዚህ ደረጃ ላይ ደርሷል ማለት ነው። ወደ አንደኛ ፎቅ እንሂድ ማለት ነው። ወደ እንትን ማለት ነው። ወዲህ ቤተሰቦች ይሄ አንደኛ ፎቅ ነው የምታወት ማለት ነው። ያው ቀልሞ አልቋል ማለት ነው። ክላስ ክላሶቹ እንደሚተዋቸው ናቸው ማለት ነው። ያው ክላሶቹን የምታዋቸው ቆንጂዬ ቆንጂዬ ክላስ ሆኗል ማለት ነው። ስራ መስራት ከፈለጋችሁ ማሻአላ በጣም የሚያመራ ማለት ነው። አሁን እንዲ ላይ ሀምሳ አራት ክላስ አለ ማለት ነው። ይኸው በዚህም የምታወት በስተ ግራም በስተ ቀኝም አለ በዚህም በኢንስታግራም በተከኝ አለ ማለት ነው። እንደምታውቁ ስራ መስራት ከፈለጋችሁ የሚሸጥም አለ። አራት መቶ ሺህ እየተባለ ነው ማለት እዚህ ቦታ ላይ የአንዲት ሰው ቦታ ማለት ነው። እዚህ ቦታ ቤተሰቦች አንደኛ ፎቅ ነው ማለት ነው። እንደምታውቁ ቆንጆዬ ቆንጆዬ ክላሶች ሆነዋል። ስራ መስራት ከፈለጋችሁ ማንኛውም ማንኛውንም ስራ ማሰራት ይችላሉ ማለት ነው። ሰፊ ሰፊ ክላሶች ናቸው እንደምታዋቸው፣ ማሻአላ በጣም ነው የሚያምሩት ውድ ቤተሰቦቼ ዛሬ ስንጎበኘው የነበረው የመቅደላ አክሲዮን አረግ መናሀሪያ ላይ የነበረ አክሲዮን ይህን ይመስላል እንደምታዩት ማለት ነው። ግራውንዱ ሙሉ አልቋል። ዳሽን ባንክና አቢሲኒያ ባንክ ተጀምሮበታል ማለት ነው። አንደኛ ፎቅ ደግሞ ይህ የተቀለመ ነው እንደምታዩት፣ አስጎብኝቻቸዋሉ ሙሉን ማለት ነው። ሁለተኛ ፎቅ እንደምታዩት እንጨቱ ምኑ አልተነሳ ማለት ነው። በጥቅሉ አክሲዮኑ እዚህ ደረጃ ላይ ነው የደረሰው። መግዛት የፈለጋችሁ ዲስክሪፕሽን ላይ ባለው ስልክ መደወል ትችላላችሁ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያረጋችሁ አበረታቱ ማለት ነው። በቀጣይ ቪዲዮ ደግሞ ለእናንተ ይዤላችሁ እመጣለሁ ያሰብኩት ቪዲዮ ማሻ ላይ አንድ ቤት ለመስራት ከመጀመሪያው እስከ መጨረሻው ምን ያክል ብር ይፈጃል፣ ምን ያስፈልጋል የሚለውን ሙሉ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ይህን መሳሪያን ዋጋ፣ አንድ ቤት ሙሉ ለመስራት ምን ያስፈልጋል የሚለውን ቪዲዮ ለእናንተ ይዤላችሁ እመጣለሁ ብያስብ ያለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። ውድ ቤተሰቦቼ፣ ያው እንግዲህ እዚህ አክሲዮን እንደምታዩት ያው እንግዲህ ብዙ ም አልቀረው ማሻ አላህ በጣም የሚያምር ሆኗል። ወለ ሀገራችን እንደዚህ እየፈጠነ ነው ማለት ነው። የዛሬ ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወረህመቱላሂ